ለማርገዝ የ28 ቀን አመጋገብ እቅድ ለመጸነስ እየሞከርክ ነው? ትክክለኛው አመጋገብ በእርስዎ የመራባት ጉዞ ላይ ትልቅ ለውጥ ሊያመጣ ይችላል። ለኢትዮጵያውያን ሴቶች የመራባት የሚያሳድግ የአመጋገብ እቅድን ማላመድ የአካባቢውን የምግብ ልማዶች፣ ባህላዊ ልምዶች እና የተለመዱ የአመጋገብ ገደቦችን ግምት ውስጥ ማስገባት ይጠይቃል። እርጉዝ የመሆን እድልን ከፍ ለማድረግ በባለሙያዎች ምክር የ28 ቀን የአመጋገብ እቅድ ነው። አንድኛው ሳምንት ቶክስ እና ዝግጅት ግብ እርጥበትን ይጨምሩ እና ብዙ ፍራፍሬዎችን እና አትክልቶችን ያስተዋውቁ። የናሙና ቀን ቁርስ፣ ኢንጀራ ከተቀጠቀጠ እንቁላል እና ስፒናች ጋር። መክሰስ፣ የተከተፈ ብርቱካን ወይም ፓፓያ እንደሚገኝ። ምሳ፣ ሽሮ ዋት፣ የሽምብራ ወጥ ከአትክልት ሰላጣ ጋር። መክሰስ፣ የተጠበሰ ሽምብራ ወይም ትኩስ ባቄላ። እራት፣ አታይፍ፣ የሾላ ገንፎ ከተጠበሰ ጎመን ጎን ጋር። ሳምንት ሁለት እንቁላልን ይደግፉ። ግብ ተጨማሪ ፕሮቲን፣ ጤናማ ስብ እና የወተት ተዋጽኦ ይጨምሩ። የናሙና ቀን ቁርስ ኳይንክ የተሰነጠቀ የስንዴ ገንፎ ከወተት ብርጭቆ ጋር መክሰስ ጥቂት የተጠበሰ የሱፍ አበባ ወይም የዱባ ዘር ምሳ ዶሮ ዋት የዶሮ ወት ከእንጀራ እና ከአቮካዶ ቁርጥራጭ ጋር መክሰስ ሙዝ ወይም ማንጎ ሲገኝ ራት የምስር ወት ከተጠበሰ ጎመንና ካሮት ጋር። ሦስትኛው ሳምንት የመትከል እድገት። ዓላማው በፀረ አልባነት ምግቦች እና በእፅዋት ፕሮቲኖች ላይ ያተኩሩ። የናሙና ቀን፣ ቁርስ፣ ጄንፎ የገብስ ገንፎ ከተልባ እህል ወይም ከተልባ ዘይት ጋር። መክሰስ፣ የተከተፈ ጉዋቫ ወይም ፓፓያ። ምሳ፣ ጎመን የአንገት አረንጓዴ ከእንጀራ እና የተቀቀለ እንቁላል ጋር። መክሰስ፣ የተቀላቀለ ለውዝ የተከለከለ ካልሆነ። እራት ሞይሰር ዋድ ቀይ ምስር ወጥ ከተጠበሰ ድንች ጎን ጋር። አራተኛ ሳምንት የሆርሞን ሚዛን ግብ ሆርሞኖችን ከወተት፣ ጥራጥሬዎች እና አረንጓዴ አትክልቶች ጋር ማረጋጋት። የናሙና ቀን ቁርስ ፍርፍር የተከተፈ እንጀራ ከበርበሬ ና እርጎ ጋር መክሰስ ትኩስ እንጆሪ ወይም የአካባቢ ፍሬዎች ምሳ ኪክ አሊቻ የተከፈለ አተር ወጥ ከእንጀራ እና ከተጠበሰ ስፒናች ጋር መክሰስ ከዕፅዋት የተቀመመ ሻይ ከደረቁ ፍራፍሬዎች ዘቢብ፣ ቴምር ጋር። እራት ቡናማ ሩዝ ወይም ኮቾ ከባቄላ ወጥ እና ከወተት ጎን። ለኢትዮጵያውያን ሴቶች ቁልፍ ምክሮች፣ መጨመር የወተት ወተት፣ እርጎ፣ ለውዝ እና ዘር፣ ፍራፍሬና አትክልት። ያካትቱ፣ እንቁላል፣ ዶሮ፣ ምስር፣ ሽምብራ እና አረንጓዴ ቅጠላማ አትክልቶች። ገደብ፣ የተሻሻሉ ምግቦች፣ ስኳር የበዛባቸው ምግቦች እና በቅድመ ፅንሰ ሐሳብ ወቅት ከመጠን በላይ መጾም። አክብሮት፣ የባህል ክልከላዎች፣ ነገር ግን በንጥረ ምግብ የበለጸጉ ምግቦችን ለማካተት ይሞክሩ ያልተከለከሉ ናቸው። ጠቃሚ ግምት፣ ብዙ ኢትዮጵያውያን ሴቶች በተከለከሉ ነገሮች ምክንያት ወተት፣ ለውዝ እና አንዳንድ ፍራፍሬዎችን ይርቃሉ፣ ነገር ግን እነዚህ ለመውለድ ከፍተኛ ጠቀሜታ አላቸው። እንደተፈቀደው በየቀኑ ቢያንስ አንድ የፍራፍሬ አገልግሎት እና አንድ የወተት ወይም የለውዝ አቅርቦት ለማካተት ይሞክሩ። የእንስሳት ምንጭ የሆኑ ምግቦች የተገደቡ ከሆኑ ለፕሮቲን እና ለማይክሮ ኤሌመንቶች ጥራጥሬዎችን፣ ዘሮችን እና ቅጠላ ቅጠሎችን ይጨምሩ። ዶክተር ማየት መቼ ነው? ለማርገዝ ከተቸገሩ፣ የእኛን ሴት የመራባት ጨዋታ ዝርዝር በዩቲዩብ ይመልከቱ። ጥሩ ጤና፣ ጥሩ ጤና በኢትዮጵያ ውስጥ ምርጡን የመራባት ስፔሻሊስት እንዴት ማግኘት እንደሚችሉ እንዲመራዎት ይረዳዎታል። በመራባት ጉዞ ላይ መልካሙን እመኛለሁ።